ታውቂያለሽ የመለየ አብቶ እራሱን ስትሆን ምናምን እንደዛ ነው ያለው። ስለዚህ ከየመን ደግሞ ወደ ኢትዮጵያ መምጣት አለበት። ለሰጠሽ 800 ሺ ብር ላይ ትኬት እንቁረጥለት እና በአስቸኳይ ምጣ ያለውን ጨርሰዋል። ምንም ነገር የለኝም ብለዋል። ከየመን ወደ ኢትዮጵያ እንዲመጣ ማለት ነው። የሚመጣው ዳይሬክት ላይት አይደለም፣ ዳይሬክት አይደለም። በረራው በትራንዚት ነው። በረራ ብሎ እሮቢው መንቀዥቀዥ አያስፈልግም።

አሰላሙ አሌይኩም ረህመቱላህ በረካቱ ውድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ራችሁልኝ በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ። እንድም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። ሁላችሁንም ፈጣሪ ሰላማችሁን ያብዛልኝ። ሀገራችን ሰላም ያደርግልን ኸይሩን የተሻለውን ነገር ይምረጥልን እያልኩ፣ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። እንግዲህ ዛሬ አዩ በረኪና፣ እንግዲህ የአዩ በረኪና ባህሪ እንደምታውቁት ነው። ሁልጊዜ ያው ገንዘብ ነገር ሞት ነው። እኔ ሰይድን እወደዋለሁ፣ እኔ ሰይድን አፈቅረዋለሁ ትላለች። ገንዘብ ላይ ግን ያው ታውቃላችሁ፣ የምናየው ነገር እውነትም ይሁን ውሸት ባዩ በኩል አዩ በምትሰራው በኩል የምናየው ነገር አዩ ገንዘብ ላይ እንደምትሞት ነው የምታሳየን ማለት ነው። በነገራችን ላይ ብዙዎቻችሁ ኮሜንት ላይ ድራማ ነው እያላችሁ ያላችሁም አላችሁ። አዩና እንትን ሱመያና ሰኢድ አዳማ ላይ ታይተዋል፣ አዩ ጴንጤናት፣ እንደዚህ ብዙ ኮሜንቶች ብዙ ጊዜ ይመጣሉ። ሰኢድና ሶመያ እንድጋ ናቸው፣ አዳማ ላይ ታይተዋል አልተጣሉም፣ ድራማ ነው የምትሉም አላችሁ። እውነት ለመናገር በሌሎቹ እሺ ልጠራጠር፣ ነገር ግን በሱ መያ እኔ ያን ያክል ተጠራጥሬ አላቅም። ይሁንና እየሰሩት ይሄ የምታሳየን ነገር ሁሉ ድራማ ከሆነ ጋይስ፣ እኔ ተጠራጥሬ አላቅም በሱ መያ በኩል ባለው ማለት ነው። ድራማ ከሆነ ውሸት ከሆነ ውሸት አንድ ቀን ይጋለጣል፣ ባልታሰበ መንገድ ውሸት ይጋለጣል ጋይስ። ውሸት ያው ውሸት ስለሆነ ማለት ነው። እና እኔ በተለይ በሱመያ በኩል እንትን ብያላቅም። በሷም የተነሳ ነው ሁሉንም እንዳምንም እያደረገኝ ማለት ነው። አልሙሂም ውድ ቤተሰቦች እንግዲህ ዛሬ ሰኢድ የመላይ ነበረ፣ የመላይ ጫት እየቃመ ጎዳና ላይ ወጣ፣ የትኬት አጥቶ ገንዘቡን ሁሉ ጨርሶ ምናምን እየተባለ እሱ ራሱ ብሎ እንደዛ ተብሎ እኛም እያዘንን ጎዳና ላይ እንደዛ መቀመጡ ምናምን ነበረ። በዛም የተነሳ ደግሞ ሱመያ መቸም መቸም ሳይሄድ መቸም አይቸግረውም ቸግሮት አይደለም ብላ ነበር። እኔም ካሁን በፊት በለቀኩት ቪዲዮ ላይ እኔ ግን የእውነት አልመሰለኝም የጫት መቃሙ። ሱመያ አዝናለት ወደ እሱ እንድትመጣ አስቦ ያደረገው ነገር ነው የመሰለኝ። እናምን ብዬ ነበረ። እሱም ያለው ዛሬ እንደዛ ነው። መቼም አይቸግረኝም ቸግሮኝ ማያቅም ብሏል ማለት ነው። ቸግሮኝ አይደለም ሱመያ ጎዳና ላይ ወደቀ የልጆች አባት ብላ አዝና ትመጣለች ብዬ ስላሰብኩ ነው ነው ያለው። ብዙ ሰዎች ከዱባይ ከሳውዲ ከተለያየ ሀገር ላይ ቸግሮ ኬትኬት አተ ከሆነ እኛ እንላክል አካውንት ላክልን ያለው በጣም በጣም ከልብ ነው አመሰግነው። እኔ አልቸገረኝም አልሐምድላ እኔ ሱመያ አዝናልኝ ተቸግሯል ብር የለውም ትኬት ለልጆቹ ሲል ነው እንደዚህ ሆነው ምናም ብላ ለኔ አዝናልኝ ሮጣ ትመጣና ትገናኛለች፣ ቢሆን እንጂ አልሐምዱሊላህ አልቸገረኝም። መቼም አይቸገረኝም አልሐምዱሊላህ፣ አላህ ያስቸግረኝ ከአሁን በኋላ እና አልሙሂም፣ እንኳንም አልተቸገርክ እንኳንም ውሸት ሆነ። ነገር ግን እንግዲህ አዩ ዛሬ ከአሁን በፊት ትችልች ታቋታላችሁ፣ ፕራንክ አድርጋታለች። ዛሬ ምስዋኑ ነው ፕራንክ እንድታደርግ ያደረጋት ማለት ነው። ሰኢድ ትኬት አቶ ጎዳና ላይ ወድቋልና ከሰጠች 800 ብር ላይ 800 ሺ ብር ላይ አውጭና ይምጣ ሰኢድ ትኬት እንቁርጥለት ስትላት፣ ምን ያጣድፈዋል? ለምንድን ነው ተሯርጦ የሚያመጣው በትራንዚት በአቋራጭ ምናምን? ለምን ይሆናል? ቀስ ብሎ በረራ ባለበት ሰዓት ሮብ ይምጣ፣ ምን ያቻክሏል? እያለች ነበረ። እንግዲህ አዩ ያው የገባላት ብር አላለቀም ማለት ነው። እንግዲህ ካየነው አንጻር አልቸገራትም ሰይድን እንዳይቸግራት ሲቸግራት እንደምትፈልገው ነው የምትናገረው አክቷ የሚያሳየው ምንም ማድረግ አይቻልም እኛ አደለንም እኮ እንደዚህ የምንለው እሷ ናት የምትለው እና ጎንደር እንኳ እንደሄደ ምንም ብር ሳያስገባልኝ እኮ ነው ሄደው ብር አይባልም በመቶ ሺ የተቆጠረ ብር ነው አስገብቶልኝ ሄደው ቤኪራይ ምን እከፍላለሁ እኔ ምን እወድቃለሁ እያለች እሱ መጥፋቱ ሳይሆን ገንዘቡ ችግር የችግሩ ነገር እንዳይቸግራት ብቻ ስትጨነቅ ነበር። አሁን ደግሞ ለትኬት ሰማኒያ ሺህ ብር አላወጣም። እንደውም አንቺ ቆርጠሽ ውለታዋይልኝ እያለች ስትል እሱ ከኋላ መጥቶ ሰፕራይዝ አርጓታል ማለት ነው። አልሙሄም እንዳልኳችሁ ሱመያ ጋ ያለው ነገር ነው እንጂ አንዳንዴ እነሱ ጋር ያለ ነገር ይመስላል ይመስላል ድራማ ግን ያን ያክል አይደለም። እኔ በሱመያ በኩል አመንኳቸው፣ ገባችሁ ጋይስ። አልሙሄም ድራማ ከሆነ ውሸት ከሆነ አንድ ቀን መጋለጡ አይቀርም፣ እመኑኝ። እኔ ግን ያው እውነት ነው ብዬ ነው እየተከታተሉ ያለሁት። ሱመያም በውስጥ አውሪያት የምትሉ አላችሁ። ሱመያ አሁን ላይ ቁጥሯን ለማንም አትሰጥም፣ ታውቃላችሁ ጋይስ። እና እኔ ሱመያ አላገኛት አልቻልኩም በውስጥ እና ኢንሻአላህ ኗሪ አድርገን አብረን የምናይ ይሆናል። ሁሉንም ነገር ማለት ነው ጋይስ ይሄን ይመስላል። ትላንትና ደግሞ ሱመያ ለምን ትሰራለች እዛ እየሸሸች ካለችበት ቦታ ልጆች እዛ ምን ትሰራለች ባልኩበት፣ ቤተሰቦቹ የሰኢድ ቤተሰቦች በሙሉ ከጎኗ ስለሆኑ አዩን ስለማይፈልጓት በእነሱ ተማምና ነው ብላቸዋል። ነገር ግን እንደኔ እንዳልኳችሁ ይሄ የሚያሳዩን ነገር ሀቅና እሪን ነገር ከሆነ እንደ እኔ መዘናጋት አያስፈልግም እዛ ልጆች ይዛዛባቱን መልካም ነው ብዬ ስለማምን ነው ጋይስ መጠንቀቅ መልካም ስለሆነ እና የዛሬ ቪዲዮችን እንግዲህ ውድ ቤተሰቦች ይሄን ይመስላል እንግዲህ ድራማ እየሰሩብን ከሆነ እና ያለን አንድ ቀን ይጋለጣል እኔ ግን በሶመያ በኩል ጥርጣሬ የለኝም ማለት ነው ይሄንን ነው ዛሬ የላችሁ የመጣውት አዩ በረኪና ያው ገንዘብ ገንዘብ ገንዘብ እንዳለች አለች መጨረሻዋ ምንድን ነው የሚለውን እንግዲህ አብረን እናያለን ማለት ነው ጋይስ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ። መልካም ቆይታ። ላይክ ሸር፣ ሰብስክራይብ እንዳይረሳ። እወዳችኋለሁ።